ዓለም አቀፍ የቴክኖሎጂ እድገት ሂደትን ከራሳቸው ተጨባጭ ነባራዊ ሁኔታ ጋር በማጣጣም አብዛኞች የዓለም ሀገራት አዎንታዊ እድገትን እያስመዘገቡ ሲሆን፣ በተቃራኒው ደግሞ ቴክኖሎጂውን በተገቢው መንገድ ማስተዳደርና መጠቀም ባለመቻላቸው ቴክኖሎጂው መልሶ ሲሆንባቸውም ጥቂት የሚባሉ አይደሉም። እንደ አፍሪካና እንደ ሀገራችን ወቅታዊ እውነታ መሰል የቴክኖሎጂ አሉታዊ ዳፋዎች ከብዙሃን መገናኛዎችና ከማህበራዊ ሚዲያ መስፋፋት ጋር ተያይዞ በአጠቃቀም ስህተት የሚፈጠሩ የይታ መዛነፎች ያስከተሏቸው ሰብአዊና ቁሳዊ ኪሳራዎች የሚዘነጉ አይደሉም። ማህበራዊ ሚዲያ በአጭር ጊዜ በቢሊዮኖች ለሚቆጠሩ ዜጎች መረጃን በማድረስ ዓለምን ወደ አንድ መንደር ማምጣት አስችሏል። በተቃራኒው ደግሞ በአግባቡ መጠቀም ባለመቻሉ ከፍ ያለ ተጽዕኖ እያሳደረ እንደሆነ ተደጋግሞ ይጠቅሳል። ከዚህ አንጻር ወጣቶች ለሀገራቸው ሰላም መጠበቅና ለአካባቢያቸው ደህንነት ማህበራዊ ሚዲያን በምን መልኩ መጠቀም ይኖርባቸዋል ስንል በሸካ ዞን የማሻ ከተማ ነዋሪዎችን ጠ ይቀናል ለአንድ ሀገር ትልቅ አስተዋጽኦ የሚያበረክት ነው። ማህበራዊ ሚዲያ በአግባቡ ስንጠቀመው ለአካባቢ እድገት፣ ለአካባቢ ለውጥ እንዲሁም ለሀገር ኢኮኖሚ እድገት የሚያመጣ ጭምር ነው። ማህበራዊ ሚዲያ በመሰረቱ ሁለት አይነት ጥቅምም ጉዳትም አለው። እሱ አጠቃቀሚን ይወስናል ብዬ አምናለሁ። ማህበራዊ ሚዲያ በሰዎች መካከል ያለውን መተጋገዝ ለማዳበር አካባቢን ለማስተዋወቅና ለበርካቶች የገቢ ምንጭ በመሆን አውንታዊ አስተዋጽኦ እያበረከተ እንደሚገኝም ገልጸዋል። ከዚህ በፊት በተለያዩ አካባቢዎች ተደብቆ የነበሩ ቅርሶች ነበሩ፣ እነሱን ልናይ ችለናል። እንደገና በመንግስትም ይሁን በመንግስታዊ ባልሆኑ አካላት ሲሰሩ የነበሩ የልማት ስራዎች ነበሩ፣ እነሱን ልናይ ችለናል እና በአውንታዊ ጎኑ ያንን ወስደናል። አልፎም መጥተን እንደ ዞናችን ስናይ ጥሩ ጥሩ መልካም የሆኑ ነገሮችን መልካም የሆኑ እንቅስቃሴዎችን አይተናል። የሰው ነፍስ እስከ ማዳን ድረስ መሰረተ ልማት ከመንግስት ጋር ተጋግዞ እስከ መገንባት ድረስ ሶሻል ሚዲያዎችን ቢዝነስ ወይም ለኢኮኖሚ እድገት ጭምር እየተጠቀመበት ነው ያለው። ነገር ግን ስንቶቻችን በዛ መሀል ገባን ስንል አብዛኛውን ተጠቃሚ አይደለንም። የማህበራዊ ሚዲያ አጠቃቀም ጉለት ከነባር ባህላችንና እምነታችን ያፈነገጡ ግጭት ቀስቃሽ መረጃዎችን እንድንመለከት አስገድዶናልም ይላሉ ነዋሪዎቹ። አንድ ቦታ ላይ ቁጭ ብለህ ጥቂት ጽፈ የምትለቃቸው ነገሮች ሀገርን ያተራምሳሉ፣ ህዝብ ለህዝብ ያጋጫል እንዲሁም ደግሞ አካባቢ ላይ ያሉ ሰላምን ጭምር የሚያናጋበት ሁኔታ አለ። የቴክኖሎጂ እድገትን ተከትሎ የማህበራዊ ሚዲያ አጠቃቀም ላይ የሚስተዋሉ ክፍተቶችን ለማረም የሚመለከታቸው ባለድርሻ አካላት የበኩላቸውን እንዲወጡ ጠይቀዋል። የማህበራዊ ሚዲያ አጠቃቀም ጉድለት በግለሰቦች መካከል ያለውን መስተጋብር የምንሄድ በመሆኑ በአግባቡ ካልተያዘ በግለሰብ በቡድንና በአገር ላይ የሚያስከትለው ተጽዕኖ ከፍተኛ መሆኑን በመግለጽ ምክረ ሀሳባቸውን የዘርፉ ባለሙያ ለግሰዋል። እንደ ባለሙያም እንደ መንግስትም እንደ ቤተሰብም የሚለውን እንግዲህ ከቤተሰብ ጀምሮ ወላጆች ልጆቻቸውን ማህበራዊ ሚዲያን ሲጠቀሙ ሞባይልን ገዝቶ ሲሰጡ አጠቃቀም ቴሌቪዥንም ሲጠቀሙ መጠን ሊኖረው ይገባል የሚል ሀሳብ አለኝ። እኔ መጠን አለው ጊዜ አለው ኢቫሉዌት እያደረጉ መሄድ አለባቸው። ልቅ ማድረግ የለባቸውም። ሞባይል ገዝቶ መስጠት ብቻ ሳይሆን ምን እንደሚሰሩበት፣ ምን እንደሚያደርጉበት መቆጣጠር መቻል ያለባቸው ተማሪዎችና ወጣቶች ደግሞ ለትምህርታቸው ለትምህርታቸው ዓላማ በይበልጡ ቢጠቀሙት ጠቀሜታው የጎላ ነው።